በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ውድ የንወድስ መንፈሳዊ የዩትዩብ ቻናል ቤተሰቦች ዘወትር ስለምትመለከቱንና ስለምታደምጡን ምስጋናችን ከልብ የሆነ ነው። በዛሬው መሰናዶ ከሰሞኑ መነጋገሪያ የሆነውን በአሜሪካ ሀገር በሃርቫርድ ዩኒቨርሲቲ ውስጥ ከሁለት ፓስተሮች ጋር ሲከራከር የታየውንና የብዙዎችን ቀልብ የሳበውን ድንቅ ኦርቶዶክሳዊ ወጣት ዲያቆን ምህረትን ጉዳይ ለመዳሰስ እንሞክራለን። ይህ ወንድማችን ዲያቆን ምህረት መላኩ ከፓስተሮቹ ጋር ያደረገውን ሙግት ጭብጥ ሐሳብ ወደ አማርኛ መልሰን አሰናድተነዋል። እስከ ፍጻሜው አብራችሁን ቆዩ። የዚህ መርሃ ግብር ዓላማ ከዚህ ወጣት የቤተ ክርስቲያን አገልጋይ ብዙዎች እንማርበታለንና ለሌሎችም በማጋራት የበኩላችንን ልናደርግ ይገባል እንላለን። ከላይ እንደገለጽነው ወደ አማርኛ የተመለሰው ይህ ዝግጅት ጭብጥ ሐሳቡ ላይ ያተኮረ እንጂ ቃል በቃል ወደ አማርኛ የተመለሰ አለመሆኑን ለመግለጽ እንወዳለን። ወደ ዲያቆን ምህረት ጥያቄ እንለፍ። ምህረት ሲጠይቅ እንዲህ ይላል። እኔ ኦርቶዶክስ ክርስቲያን ነኝ። ያለኝ መሠረታዊ ጥያቄ ስለ ምስጢረ ጥምቀትና ምስጢረ ቁርባን ነው። ይኸውም አንተ እንዳልከው በሚስጥረ ቁርባን ላይ ያለህ እምነትና አቋም ቁርባን ምሳሌያዊ ወይም ሲምቦሊክ ነው እንጂ አማናዊ ወይም እውነተኛ የክርስቶስ ስጋና ደም ነው ብለህ አታምንም። የታሪክ መዛግብትን ስንመለከት ግን በአንደኛው በሁለተኛው እንዲሁም በሦስተኛው መቶ ክፍለ ዘመን የነበሩ ክርስቲያኖች የሚያምኑት አማናዊ የክርስቶስ ስጋና ደም እንደሆነ ነበር። የእናንተ መጽሐፍ ቅዱስ ትርጓሚ ግን ከእነዚህ መጽሐፍ ቅዱስን በቀጥታ በዘመኑ ከተቀበሉት ከቀደምት የቤተ ክርስቲያን አባቶች የተለየ ነው። ታዲያ የእናንተ ትርጓሚ እንዴት ነው የተለየው? እንዴትስ ነው የሚታረቀው? ብሎ ጥያቄውን ይጀ ስቲዋርት ሲመልስ አንተ የምትለው እውነት ከሆነ በሚሊዮን የሚቆጠሩ ሰዎች እንዴት ይህን እውነት አልተቀበሉትም? ብሎ መልሶ ምህረትን ይጠይቋል። ምህረትም ጥያቄውን በጥያቄ ሲመልስ እንደዚህ ካልክ ብዙ ሰዎች አሉ በወንጌል የማያምኑ። ታዲያ ብዙሀኑ አላመኑም ማለት ትክክል ናቸው ማለት ነው እንዴ? ብሎ ጥያቄውን በጥያቄ ይመልሳል። ስቲዋርት ሲቀጥል እስኪ ምሳሌ ነው ብለው ከሚያምኑትና አማናዊ ወይም እውነተኛ ነው ከሚሉት ቀደምት የቤተ ክርስቲያን አባቶች ጥቀስልኝ ብሎ ወደ ምህረት ጥያቄውን ያደርሳል። ምህረትም ሲመልስ ምህረትም ሲመልስ ከሁለቱም ወገን የሚባል የለም። ይህ ቁርባን ምሳላዊ ነው ብሎ ያስተማረ አንድም ቀደምት የቤተ ክርስቲያን አባት የለም፣ አልተጠቀሰም ብሎ ይመልሳል። ስቲዋርት ቀጠል አድርጎ ሉተርስ ሲል ይጠይቃል። ምህረትም ሉተርም ቢሆን እንደዛ አላለም። ከፖፑ ጋር የክርስቶስን ስጋና ደም በቀበል እመርጣለሁ ነው ያሉ ስቲዋርት ይቀጥላል። ታዲያ ማን ነው ምሳሌ ነው ብሎ ያስተማረው ሉተርም ካላስተማረ? ምህረት ሲመልስ ከአምስት መቶ ዓመት በፊት ስዊንግሊ ነው ይህን ትምህርት ያመጣው። ስቲዋርት ይቀጥላል ዘመኑን መጥቀስ ታዲያ አስፈላጊ ነው? ምህረት ሲቀጥል ክርስትናን ጌታችን ሐዋርያት እንደሰጠ ሐዋርያትም በአንደኛው መቶ ክፍለ ዘመን በዘመኑ ለነበሩ ቀደምት የቤተ ክርስቲያን አባቶች እንዳስተላለፈ ካመንክ ዛሬ ላይ የአንተ እምነት የእነሱን መምሰል አለበት ብሎ ያብራራል። ስቲዋርት ይቀጥልና ጓደኛዬ፣ በዛ ዘመን ማንም የክርስቶስን ስጋ አማናዊውን በላሁ ብሎ የሚያምን አልነበረም። ቃል እገባልሃለሁ፣ ማንም እንደዛ ብሎ አላስተማረም። የታሪክ መዛግብትን ማየት ትችላለህ። ምረትም መልስ ሲሰጥ አንተ ስለምትለው ነገር አንድም ታሪካዊ ማስረጃ የለም፣ አይገኝም። ስቲዋርት ምህረትን ነገሩን በጣም ለጠጥከው። ምህረት አልለጠጥኩትም። ሁሉም ቀደምት የቤተ ክርስቲያን አባቶች ህብስቱ አማናዊ ስጋው ወይኑም ደሙ እንደሆነ ነው ያስተማሩት።

ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት። ሰው ግን ራሱን ይፈትን፣ ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ። አያሌዎችም አንቀላፍተዋል ይላል። አሁን አንተ እንደምታስተምረው እውነት ተራ ህብስትና ወይን ነው ከተባለ ቅዱስ ጳውሎስ ለምን ሞትን ትሞታላችኋል ብሎ ወንድማችን ዲያቆን ምህረት ከባዱን ጥያቄ ወረወረለት። ስቲዋርት እስኪ ምናልክ ብሎ ጥያቄውን አስደገመው። ከዚያም ሲመልስ እንግዲህ እንዲገባቸው ሆነው ስላልቀረቡ ነው ብሎ ከጥያቄው አውድ ውጪ ወደ ሴቶች መከናነብና ሌሎችም ነገሮች ለማውራት ሞከረ። ብዙዎች የምታስቡት እውነት እውነት ስለሚል በእውነት የክርስቶስ ስጋና ደም ነው ብላችሁ ነው፣ በእርግጥ ሀሳባችሁን አከብራለሁ ይላል። ከዚያም ህብስቱና ወይኑ ወደ ክርስቶስ ስጋና ደም ይለወጥበታል ብለው ካቶሊኮች ስለሚያስተምሩት ፕሮሰስ ማውራት ይቀጥላል። ምህረት ቀጥል አድርጎ ይህም ቢሆን ጸሐፊዎች በሚተረጉሙት መንገድ አይደለም የማምንበት ይለዋል ከዚያም ንግግራቸው ወደ ነገረ ድህነት ይገባል ምህረት ያብራራል እንዲህ እያለ በነገረ ድህነት ላይ ያለህ እይታ ያው የፕሮቴስታንቱ አለም እይታ ነው ድህነት ግን ከእግዚአብሔር ጋር ያለን ውህደት ሲሆን እናንተ እንደምትሉትም የአንድ ጊዜ ድርጊት ብቻ ሳይሆን ሂደት ነው በመሃል የአንድ ጠያቂ ድምፅ ይገባና ምህረትን ይጠይቋል። መጽሐፍ ቅዱስ ላይ እኮ በጸጋው ድነናል ይላል። ምህረት ቀበል አድርጎ እኛም እናምናለን፣ መዳን የእግዚአብሔር ጸጋና እኛ ለመዳን የምናደርገው ድካም ሥራ ወይም ትብብር ነው። ቀደም ብሎ ስቱዋርት በጠቀስከው በፊልጵስዎስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በእርግጥ ቅዱስ ጳውሎስ በሮሜ አራት ላይ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ብሎ ዘፍጥረት 15 ላይ ያለውን የአብርሃምን ነገር ያነሳል። አብርሃም እኮ በእግዚአብሔር የተጠራበት የዘፍጥረት ክፍል ጽድቅ ሆኖ ተቆጠረለት ከሚለው ከዘፍጥረት ምዕራፍ 15 በሦስት ምዕራፎች ቀደም ብሎ የተጠቀሰ ነው ስለዚህ አብርሃም ከተጠራ በኋላ ብዙ ስራ ሰርቷል። የዳነውም ዝም ብሎ በባዶ ወይም ያለ ስራ ስላመነ ብቻ አልነበረ። ስቲዋርት ሲጠይቅ እንዲህ ይላል፣ ከክርስቶስ ጎን የተሰቀለው ወንበዴስ? ምህረት፣ ይህ ሰው የነበረበትን ሁኔታ ተመልከት። በመስቀል ላይ ተቸንክሮ ነው ያለው። ምንም ማድረግ የማይችልበት ሁኔታ ላይ ነው የነበረው። ስቲዋርት ስለዚህ ድህነት ሁኔታዎች ላይ የተመሰረተ ነው እያልከኝ ነው? ምህረት ሲመልስ አይደለም፣ በሁኔታዎች ላይ የተመሰረተ ሳይሆን እግዚአብሔር እኛ ወዳለንበት ሁኔታ ይመጣል። ሶስቱን አገልጋዮች አስብ፣ ባለ አምስት፣ ባለ ሁለትና ባለ አንድ መክሊቶቹን እንደየአቅማቸው ነው የተሰጣቸው። ለምሳሌ ማንም ያልደረሰባቸው አማዞን ጫካ ውስጥ ያሉ ሰዎች ይኖራሉ። የሚፈረድባቸው ማድረግ በሚችሉት ነገር ብቻ ነው እንጂ ዝም ብሎ ይፈረድባቸዋል አልልም። ወይም የአልጋ ቁራኛ የሆነ የተኛ ሰው በእግዚአብሔር አምናለው ካለ በዛ ሁኔታ ውስጥ እያለ ስላልተጠመቀ ብቻ አይፈረድበትም። ነገር ግን በዚህ ክፍል ውስጥ ያለን ማድረግ እየቻልን ማመንና መጠመቅ ካልቻልን ይፈረድብናል። አንተ ስለ መጽሐፍ ቅዱስ የራስህን ሀሳብ ታቀርባለህ ነገር ግን መተርጎም ያለብህ መጽሐፍ ቅዱስን በጻፉት መጽሐፍ ቅዱስን ቀጥታ በተቀበሉትና በዛ ዘመን እንደነበሩ ቀደምት የቤተ ክርስቲያን አባቶች ሐሳብና እነሱን መሠረት አድርገህ መሆን አለበት። ስለዚህ ከእነዚያ ከቀደሙት የቤተ ክርስቲያን አባቶች አንተ የምትለውን ያሉ ወይም ያስተማሩ አሉ ካልክ አንድ እንኳ ጥቀስልኝ ብሎ ዲያቆን ምህረት ጥያቄውን ወደ ስቲዋርት ይመልሷል። ስቲዋርት ሌላ ጥያቄ አመጣ። ስለዚህ ጉባኤያት አይሳሳቱም ብለህ ታምናለህ ማለት ነው? ምህረት ቀጠለ፣ የትኞቹ ጉባኤያት? ጉባኤያት ስትል ጠቅለል ያለ ቃል ነው። በትክክል የትኛውን ነው የጠየቅከኝ? ስቲዋርት ቀጠለ፣ ለምሳሌ አንደኛ፣ ሁለተኛ እና ሶስተኛ የቫቲካን ጉባኤያት። ምህረት፣ እኔ እኮ ካቶሊክ አይደለሁም ኦርቶዶክስ ነኝ። ስቲዋርት ታዲያ እኔ ስለ ቤተ ክርስቲያን አባቶች እንድናገር የምትገፋፋይ ለምንድን ነው? ምህረት ቀጠለ፣ እኔ የጠየቅኩት አንተ የምታስተምረውን ትምህርት በአንደኛና በሁለተኛ መቶ ክፍለ ዘመን ያስተማረ አባት ጥቀስልኝ ነው ያልኩት። አንተ እያልክ ያለኸውን ያለ አንድም አባት በታሪክ አልተጠቀሰ። አሁን የምጠይቅህ አንተ የምታስተምረው ትምህርት ታሪካዊ ዳራው ከየት የመጣ ነው? ስቲዋርት መለሰ፣ ባየኋቸው ታሪካዊ መዛግብት ሁሉ ህብስቱና ወይኑ አማናዊ ወይም እውነተኛ የክርስቶስ ስጋና ደም ነው ብሎ የሚያምኑ ክርስቲያኖች አልነበሩ። ከዚያም እኛ አማናዊ ነው ብለን በምናምነው በሚስጥረ ቁርባን ላይ ለመዘበት ይሞክራል። ምህረትም ይህ የስጋ አስተሳሰብ ነው ብሎ ይናገራል። በመጨረሻም ምህረት የአባቶችን ስም እየዘረዘረ ለተናገረው ነገር እንደ ማስረጃ ይጠቅሳል። ከነዚህ ከጠቀስኳቸው ሁሉ አንዳቸውም አንተ የምታስተምረውን ትምህርት አላስተማሩም። አሁን የምጠይቅህ አንተ የምታስተምረውን ያስተማረ እስኪ አንድ አባት ጥቀስል ብሎ ያፋጥጧል። ይቀጥልና፣ ዲያቆን ምህረት አንተ መጽሐፍ ቅዱስን እየተረጎምክ ያለኸው እንደ ገዛ ፈቃድህ ነው። ይህ ደግሞ አደጋለሁ ሌላው ደግሞ ተነስቶ በሌላ ካምፓስ የአንተን ትርጓሜ ተቃራኒ ሊያስተምር ይችላል። የስቲዋርት አባት ክሊፍ ጣልቃ ገብቶ ስለዚህ ማን ነው የመተርጎም ስልጣን ያለው ትላለህ? ብሎ ምህረትን ይጠይቋል ምህረትም ስልጣኑ የቤተ ክርስቲያን ነው ብዬ አምናለሁ፣ የክርስቶስ አካል የሆነችው የቤተ ክርስቲያን ነው። ክሊፍ ይበቃል እንዳይረዝምብን ብሎ ነገሩን ይቋጨዋል። እንግዲህ ከዚህ ከወንድማችን ዲያቆን ምህረት መላኩ ሁላችንም መማር ያለብን ብዙ ነገር አለ። ለምሳሌ በእኔ እይታ ጥቂቶቹን ለመጥቀስ ያክል፣ አንደኛ ስለ ሃይማኖት መመስከርን ከዚህ ወጣት ልንማር ይገባል። ሲጀምር ምህረት እኔ ኦርቶዶክስ ክርስቲያን ነኝ ብሎ ነው ወንድማችን ራሱን የገለጸው፤ ከዚያ በኋላ ነው ወደ ጥያቄው ያለፈው። ስለዚህ አንደኛ ልንማረው ይገባል ብዬ የማስበው ነገር ስለ ሃይማኖት መመስከር ባገኘነው አጋጣሚ እኔ ኦርቶዶክስ ክርስቲያን ነኝ ብለን ሃይማኖታችንን መግለጥ ተገቢ ነው። በሁለተኛ ደረጃ ለሚጠይቁን ሁሉ መልስ ለመስጠት ዘወትር የተዘጋጀን መሆን። እንግዲህ ወንድማችን እንዳየ ነው በሁሉም ነገር ላይ ዝግጁ ነበር በቂ መልሶች ነው እየሰጠ የነበረው። እና እኛም ከዚህ መማር ያለብን በአንደኛ ጴጥሮስ ምዕራፍ ሶስት ቁጥር 15 ላይ እንደተጻፈው ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ እንደሚል ሁሌ ዝግጁ መሆን ያስፈልገናል። ይህንን መማር አለብን። በሶስተኛ ደረጃ ከማንም ጋር ስንወያይ በትህትና በእርጋታና በማስተዋል መወያየት እንደሚገባን ከዚህ ወንድማችን ካደረገው ውይይት መማር ችለናል። ሁላችንም ደግሞ እንማርበታለን ብዬ አስባለሁ። በመጨረሻም ደግሞ ወላጆች ለሆንን ልጆች ለምናሳድግ እናቶች፣ አባቶች ልጆቻችንን ወደ ቤተ ክርስቲያን በመውሰድ መንፈሳዊውን ትምህርት እንዲማሩ ለሚጠይቋቸው ሁሉ መልስ ለመስጠት የተዘጋጁ እንዲሆኑ ልጆቻችንን መርዳት፣ ማስተማር፣ ወደ ቤተ ክርስቲያን ማቅረብ ይገባናል። በዚህ የዲያቆን ምህረት ቤተሰቦችን ማመስገን ያስፈልጋል። እንግዲህ ይህ ወንድማችን ብዙ ነገርን አስተምሮናል። እግዚአብሔር አምላክ የአገልግሎት ዘመኑን ይባርክለት።